በዚህ ስራ ውስጥ ደግሞ አንዳንድ ማነቆዎች አሉ። ከነዚ ማነቆዎች አንዱ የባለሙያችን በመዋቅራችን ያሉ የባለሙያዎች ክህሎት እና ባለሙያዎቹ እውቀት ኖሯቸው በእውቀት ከመስራት አንጻር አንዳንድ ችግሮች እንደገጠሙን ለማንሳት ፈልጋለሁ። ከነዚህ ችግሮች አንዱ አብዛኛው ቦታ ላይ ባለሀብቶች ያው በእርሻ በግብርና ኢንቨስትመንት ነው የተሰማሩት። በዚህ ግብርና ኢንቨስትመንት ላይ የተሰማሩት ባለሀብቶች የራሳቸውን ቦታ ወስዶ አንዳንዱ ትክክለኛ የራሱን ካርታ የማያውቅ ያልተሰጠ ቦታ ጭምር ያካለለ እንደዚህ አይነት ችግሮች ስራዎቻችንን ስንገመግም የተፈጠረ ስለሆነ ይሄንን ደግሞ በቂ ባለሙያ ኖሮ በተለይ የጂፒኤስ እና ጂአይኤስ ሶፍትዌርን እውቀት ያለው ባለሙያ ከማግኘት አንጻር ውስንቶችን አይተናል፣ በስራችን ስንገመግም። ስለዚህ ይህንን ስራ በእውቀት መምራት እንዲችሉ ባለሙያዎቻችን ለዚህ የተዘጋጀ ስልጠና ነው። አገራችን በዚህ በኢንቨስትመንት ዘርፍ ላይ በጣም ምቹ ከሆኑ ሀገራት አንዱ ሀገራችን ነው። ከዛ አልፎ ደግሞ ወደ ክልላችን ስንመጣ የክልላችን ሁኔታ ለኢንቨስተሮች አንጻራዊ ሰላም ያለበት ፖለቲካል ሲስተሙም ሰስቴን እያደረገ ያለ ክልል ከመሆኑ አንጻር ቀጣይነት ያለ ሰላምን ለማረጋገጥም ጭምር የኢንቨስትመንት ስራዎች ወሳኝ ስለሆኑ ከዚህ አንጻር ይህን ስልጠና ለመስጠት ነው ያቀድነው። ይሄ የስልጠናው ዋናው አላማ መረጃዎችን የመሬት መረጃዎችን የመሰብሰብ፣ የማደራጀት፣ የመተንተን በዚህ በቂ ክህሎት ሊኖራቸው ይገባል። ባለሙያዎቻችን ይህንን ክህሎት ካገኙ ቀጣይ ለሚኖርን ስራዎች ጥሩ ምቹ ሁኔታ ይፈጥራል ብለን ስለምናምን ነው። ከዚህ ቀደም በዚህ ሙያ ላይ የተወሰነ ግንዛቤ ያላቸውም የሌላቸውም ሊኖሩ ይችላሉ። ነገር ግን ቀጣይነት ባለው ሁኔታ አሁን በዚህ ሰዓት ይህን ስልጠና ለተወሰነ ቀን ይወሰዳል። ቀጣይም ስልጠናውን እያጠናከርን ነው የምንሄደው በዞኖች ያሉት ባለሙያዎች በዚህ ክህሎት የተሻለ ነገር እንዲኖራቸው ከማድረግ አንጻር ሰፊ ስራዎችን እንሰራለን ብለን ነው። ያው ቅድም እንደተባለው የመንግስት ሀብት ውስን ነው። ውስን ቢሆንም ያው እንደዚህ አይነት አስፈላጊ ስልጠናዎችን ደግሞ እንደ ተቋም የማሰልጠን የማጠናከር ሁኔታ ወሳኝነት ስላለው በዚህ አይነት ሁኔታ ስልጠናዎችን እንደምትወስዱ ታሳቢ እያደረግኩኝ ስልጠናው ፕራክቲካልም የሚሰጥ ስልጠና ስለሆነ ይህንን ስልጠና በተጠናከረ ሁኔታ ግንዛቤ ፈጥራችሁ ቀጣይ እንደ ክልል በኢንቨስትመንት ዙሪያ ላሉት የመሬት ካርታ ስራዎች የካርታ አሰራር ጋር ተያይዞ ባሉ ነገሮች ቅድም የጠቀስኳቸው የጂፒኤስና ጂአይስ ሶፍትዌር ላይም ግንዛቤ ይኖራቸዋል ብዬ ታሳቢ አደርጋለሁ። ጥሩ የስልጠና ጊዜ እንዲሆናችሁ እየተመኘው ስልጠናው በይፋ መከፈቱን አበስራል። በዋናነት እንደሚታወቀው ይህ ክልል ላይ በርካታ መሬቶች በባለሃብቱ እጅ ነው ያለው። እነዚህ ባለሃብቶች በተለይ መሬታቸውን በአግባቡ እያለሙ ነው ወይ የምለው በቴክኖሎጂ በታገዘ መንገድ መሬታቸው ተለክተው በትክክል ወደ ስራ ስለመግባታቸው ና ምርትና ምርታማነትን ከመጨመር አኳያ እየሰሩ ያለበት ሁኔታ በደንብ ተደርጎ ቴክኖሎጂ መታገዝ አለበት እና ይህንን ችግር እንዲፈታ በአንድ በኩል እነዚህ ባለሙያዎች ስልጠና ማግኘት እንዳለባቸው፣ ቀጥሎም ብዙ መሬቶች ባለሀብቶች በተቀመጠላቸው ወይም በወሰዱት ሄክታር ልክ ያለሙ አይደሉም እና ብዙ መሬቶች፣ አንዳንድ መሬቶች ታጥረው ተቀመጠ ሊማቶች መግባት ያለባቸው አሉ። ከዛም ደግሞ ከተሰጠው በላይ መሬት የሚይዙ ባለሀብቶች አሉና እነዚህ ባለሀብት መሬቶቻቸው ኦዲት መደረግ አለበት። ኦዲት መደረግ አለበት ና ይሄ የሰለጠነው ባለሙያ ወደ ታች ገብቶ እነዚህን ኦዲት አድርጎ መረት ላይ ያለው ትክክለኛ ምንድን ነው የሚለውን አጣርቶ መረቶችን ኦዲት አድርጎ ማቅረብ የነዚህ ባለሙያዎች ስራ ስለሆነ ይሄ አንዱ ነው። ስልጠና ወስዱ እነዚህ ባለሙያዎች ምን ማድረግ አለባቸው? አንዱ ወደ ታች ወርዶ ከራሳቸው ካሉ ሰዎችን ያው ተጨማሪ ማሰልጠን አለባቸው ማብቃት አለባቸው። እዚያው ቢሮ ውስጥ ያሉ ከዚህ ስራ ጋር ተያያዥ ላይ ያሉትን ማብቃት አለባቸው የሚል አንዱ መነሻ ነው። ሁለተኛው ከወትሮ በተለየ መንገድ አሁን መንግስት በሚያስቀምጦ መሰረት እዛ መሬት ላይ ያለውን እያንዳንዷን ነገር በእውቀት መስራት ስለሚያስፈልግ እዚህ ውስጥ ገብቶ በእውቀት በደንብ አድርጎ የወሰዱትን ልምድ ወደታቸው ወርዶ አካፍሎ ሰርቶ ለውጥ እንዲያመጣ የሚፈለግ ሰልጠና ነው ማለት ነው።